የጓደኛ ስሚስቶና ግን እስካሁን ላይ ሳስተዋወቁ መንገደኛን ሁሉ እኮ እንደ ቤተሰብ አትቀርበው። ማለት እሱ ህይወት ውስጥ ብዙ ሰዎች ይመጣሉ ይሄዳሉ፣ መንገደኛ ናቸው። እኔ ከዳር ቆሜ ሁሉንም የማይ ቤተሰብ ነኝ። ታዲያ ለምን ሰው አመላልሳላችሁ? ራሳችሁ አትጋቡ። ቤተሰብ ስትሆን እንደማትለኝ ይገባና ለግንኙነት ስያሜ ታትሰጥ ዝም ብለት ነው። በል ምን ሆነሽ? ምንድን ነሽ? እሺ ምሩዬ፣ ቀጠሮ አለችብኝ። በእናትሽ እስኪ ብር ላኪልኝ። እሺ ደግሞ ምሩ ብሻል። ቴንክ ዩ፣ ቶሎ በይ። እሺ የአንችን ልብስ ነው የለበሰችው? አዎ ጓደኛዬ አይደለች። ችግር የለውም። ሀይ ምሩ፣ ሀይ አይ ሰው ገና ለገና ሀብት መጣ ብላ ነው። ደሞ እኮ በወንድ ባመጣችው ሀብት እንኳን አለፈላት፣ ባክ ተመስገን ነው ታዲያ። እኛ ላይ ነው እንዲህ የምትመጻደቀው? ለዛውም ስንት ይሆን ችላት አንቺ ላይ። አንዳንድ ሰዎች እንደውፍ ናቸው። እንዴት መብረር እንዳለባቸው ታስተምራቸዋል። ልክ መብረር ሲችሉ ይወደዱ በኋላ። ልክ ነሽ። ለኛም ቀን አለ።

ዮኒ ከእንዳንቺ አይነቱ ጋር እንኳን አብሮ አይሆንም። ትላንት ለእኔ ምን እንዳንቺ ነበር። አንቺም ሴት ነሽ፣ ተራሽን ጠብቂሽ። እሺ ምህሩ፣ ምን ቀረ? አይ ምንም። ያው ልጅ ሲመጣ ችግር ይመጣል። ያው እንተጋገዛለን። የአባትነቱን ጉዳይ ደግሞ እናወራለን። ወይኔ ባባ ይች ልጅ ታውቃታለህ? እዛ ውስጥ ናት። ይዛ አሳያት። እቹት ምሩ፣ ካሌብ! ደህና ነሽ? ነበርኩኝ። ከየት መጣህ ዛሬ? ከነበርኩበት ፈልጌሽ መጣሁ። አልሞትኩም፣ አይገርምም? አታኝ ሞታ ይሆናል ብለህ ነዋ። አሞሻል? ሰውነትሽ፣ ፊትሽ። አሞኛል። አሁን ደግሞ ይበልጣማ፣ ምሩ አንተ ምን ልትሰራ መጣ? ዛሬ ሰላም ነው? ይሁን ሰላም እንንሳ። እህቴን ሰላሟን ከነሳት በኋላ ዳግመኛ ለመጣ፣ አሁን በእጄ ሰበብ ሳትቶም ሂድ ከዚህ ይቅርታ። ልላት ነው የመጣሁት። እውነት ይቅርታ ልትላት ቀለኛ? ነባክ ከይቅርታ መርሳት ይቀል ነበር። ራስቼ ልኖርበት ሂድልኝ። የኔ ቆንጆ ካሊብ እኮ ነኝ። ሂድልኝ ከዚህ በኋላ ከመጣ ግን እኔም አስቀይማለሁ። በቃ አቴ፣ ያለሽበት ሙድ እንዲለቅሽ ቶሎ ልበሽና ባዛሩ ጋር